እግዚአብሔር እንደው ክርስቲያኖች እንድንሞት የሚያደርገን ለምንድን ነው? ያገኘን ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖቹን እንኳን ትልልቆቹን፣ ሕፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎችን ናቸው አሉ። ተነስቶ ተነስተ መጮህ ለአዳም አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም አንድ ብር ሁለት ብር ለቅማር እንደ ቤተ ክርስቲያን መቃጠል የለበትም። መጥፋት ያለበት ይ መጥፋት ያለበት ቤተ ክርስቲያን ምን ይሆናል? መስጊድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው ይሄ መምህር በጓሻው የተናገረው ንግግር እና ፓርሲያ ክረስ ስብከት ያለው ምእመናን ላይ የደረሰውን ሞት በተጨማሪም ንግግሩ የጥላቻ ንግግር በመሆኑ በወንጀል የሚያስጠይቀው ስለመሆኑ ሙሉ ሼር ያላደረገልኝ ሰው ሁለተኛ ኔ ቪዲዮ እንዳይከታተል። በማንኛውም ቤተ እምነት ላይ ያለን ሰዎች ቤተ እምነታችንና ህዝባችን ሲነካብን ደስ አይልም። ሰሞኑ ሁላችሁም እንደምታውቁት አሩሲ አካባቢ ያሉ ኦርቶዶክሳውያን ከቀን ወደ ቀን በእምነታቸው ምክንያት እየተገደሉ የሟቾት ቁጥር እየጨመረ፣ ታዲያ እስከ መቼ ነው የሚቀጥለው? እስ ሁላችሁ ማስቡ እስኪ የትኛው ቤተ እምነት ነው ንገሩ እንጂ እስካሁን አንድ ሰው ተገሎበት እስካሁን ድረስ ጸጥ ብሎ የሚቀመጥ ምን ያህል አመፅና መጠላናት መገደደ እንደሚጣጣቁ እስከዛ ድረስ በቅርብ ቀን በዝቋላም በተለያዩ አካባቢዎችም ኦርቶዶክሳውያን ሲገደሉ ስንገደል እንበዛለን። እግዚአብሔር መልስ ይሰጠናል። ሁላችሁም ጸሎት አድርጉ ነው ስንባል የነበረ ግን እግዚአብሔር የሚያግዘን እኛም በእርተን ጠንክረንና አንድ ላይ በጋራ መስራት ስንችል ኃይል እግዚአብሔር እንደሆነ ሁሉ ሰይፉም ሚጊድ ሁላችንም በጋራ ቆመን እምነታችንን እናስጠበቅ ይገባል። የሁሉ ሰው ኛ የሚከተልን የምናስተላልፈው ነገር ለመስማት በዓልና ክብረ በዓል ሲሆን ነጭ የለበሱ ቤተክርስቲያን ብቻ መሄድ አይደለም። ሁላችሁም ለቤተክርስቲያ ናቸው ያላችሁ እናንተ ናችሁ። ስለዚህ አሁን እዛ አካባቢ ላይ መደረግ ያለበትን ነገርና ለህዝቡ ሰላም የሚያስፈልገውን ነገር የሚመለከተው አካል መልስ እንዲሰጠን ይፈልጋል። ይህንን ቪዲዮ ለቻላችሁ ተያል ሰው ላኩልኝና ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። አመሰግናል መምህር በጓሻው የተናገረው ንግግር እና ጣሲያ ክረ ስብከት ያሉ ምእመናን ላይ የደረሰውን ሞትና በተጨማሪም ንግግሩ የጥላቻ ንግግር በመሆኑ በወንጀል የሚያስጠይቀው ስለመሆኑ ጠበቃና የሕግ አማካሪ ያያለ። በዚህ አይነት ኮንተንት ባልመጣ ደስ ይለኛል። በየጊዜው ሞት፣ መታረዝ፣ ስደት የዕለት ተዕለት ዜና ሆኖ ለመድ ነው እና ቁጥር እያስቸገረን መጣ። ስለ ቁጥር መጨነቅ ጀመር። ምን ያህል ሰው ይሆን የሞተው የሚለው ቁጥር ጉዳይ እንጂ የሚያስጨንቀን የአንድ ሰውም ሆነ የእንስሳ ሞት በዚያ ልክ ዋጋ እየሰጠ ነው አለመሆኑ ከምንም ነገር በላይ የሚያስቆጭና የሚያደማ ጉዳይ ነው። መምህር በጓሻው የሚባል ለአንድ ግለሰብም ደግሞ ምንም እንኳን ቀረፃው ከስምንት ወር በፊት የተደረገ ነው ቢባልም ዋናው ዓላማና የመልእክቱ ይዘት ግን በሻሸመኔ ላይ የደረሰው ኦርቶዶክሳውያን ምዕመናን ላይና ካህናት ላይ የደረሰው እልቂት የእርሱ በደል ካሳ እንደሆነ አድርጎ የተናገረበት መንገድ ከባድ የሆነ የጥላቻ ንግግር በመሆኑ ምክንያት በሕግ ሊጠየቅ ይገባል። እንደ አንድ ኦርቶዶክሳዊ ምእመን ጉዳዩን መያዝ እንችላለን። ነገር ግን ከአንድም ሁለትም ሶስት ጊዜ በላይ ክሶች በቀረቡበት ጊዜ በሚፈለገው ልክ ውጤት አላመጣም ብለን እናስባለን። እንደ አንድ የሕግ ባለሙያ ግለሰብ እና ደግሞ እንደ ኦርቶዶክሳዊ ተዋህዶ ልጅነት ደግሞ የጥላቻ ንግግርን በተመለከተ የሚሰራጩ ስርጭቶች የግድ በግለሰብ ቅሬታ አቅራቢነት ወይም ደግሞ ተበደልኩ ባለ ወገን ቅሬታ አቅራቢነት ወንጀል ሊመረመርና ሊጀመር ይገባል ብያላም ነው። ምክንያቱም ይሄ በህዝብ ላይ የተነሳ የተፈጸመ የወንጀል ድርጊት እንደመሆኑ መጠን የህዝብን ጉዳይ ደግሞ በሚመለከት ወንጀልን የመመርመር የመመርመርና አጣርቶ ተጠያቂነትን የማስፈን ኃላፊነት የፖሊስ ነው። ስለዚህ ኦርቶዶክሳውያን ምዕመናን ላይ ከሰባ ሚሊዮን በላይ የሆኑ ምዕመናን ላይ የተነገረ ይሄ የጥላቻ ንግግር በአዋጁ ላይ በግልጽ እንደተቀመጠው አንድ የጥላቻ ንግግር በተወሰነ ቡድን ማንነት ላይ ያነጣጠረ ሃይማኖትን መሰረት በማድረግ ሆን ተብሎ ጥላቻን የሚያነሳሳ ንግግር እንደ ጥላቻ ንግግር ይቆጠራል። ታዲያ ከዚህ በላይ የጥላቻ ንግግር ኬት ይምጣ? ስለዚህ በአገሪቱ ላይ የህግ የበላይነት አለ ብለን ምናምን ሰዎች እንዲህ አይነት ግለሰቦችና መሰል አካላት ከዚህ በኋላ በእንዲህ አይነት ነውረኛ ህዝብን ከህዝብ የሚያባላ አንድን ሃይማኖት ከሌላ ሃይማኖት ጋር የሚያጋጭ ንግግሮችን በሚያደርጉበት ጊዜ ላይ ከዚህ በላይ እርምጃ የሚያስወስድ ነገር አለ እያላም። ስለሆነም ምዕመኑም ሆነ ኢትዮጵያውያን ህዝቦች እምነት እንዲያሳድር በዚህ አስፈጻሚ አካል ላይ እምነት እንዲያድር ከተፈለገ እንዲህ አይነት ግለሰቦች አስነዋሪ የሆኑ ቃላትን በሚወረወሩ ህዝብን ከህዝብ የሚያጋጭ ሃይማኖትን ከሃይማኖት ጋር የሚያጋጭ ንግግሮችን ሲሰማ ዝም እንዳይባል ይህንን አደራ ለማስተላለፍ ነው የመጣሁት። እኛ ታክቶናል። በሁሉም ቦታ ላይ የሚሳደቡትን ሰዎች እየተከታተሉ ተከሰሱልኝ ወይ ክሰሱልኝ ማለት የሚያክል የሚያታክት ነገር የለም። ነገር ግን ህዝብ እንደዚህ ሲቆጣ ደግሞ የህዝብ ወገንተኛ ነው የህዝብ መሪ ነኝ የሚልም ፈጻሚ አካልና ፖሊስ ደግሞ በእርግጠኝነት እንዲህ አይነት ጉዳዮች ላይ እርምጃ ወስዶ ህዝብን መካስ አለበት ብዬ አምናለሁ። በተጨማሪም ደግሞ በህዝብ ላይ በምዕመናን ላይ በየጊዜው ሞት የሞት ዜናም በተመለከተ ደግሞ አሁንም ዜጎች በሰላም ወጥተው የመግባት ደህንነት ዋስትናቸው ሊረጋገጥ የሚገባው በመንግስት ነው። ስለዚህ እኛ እንደ አንድ የሃይማኖት ልጆች እንደ መስዋዕትነት ብንቀበለውም ነገር ግን እንደ ህዝብ ደግሞ እንጠይቃለን። በህይወት የመኖር መብትን የማረጋገጥ ኃላፊነት ደግሞ የመንግስት ነው። ስለዚህ ከዚህ ጋር በምን ስናከብራት እግዚአብሔር እሷን ባከበራትና ባመሰገናት ልክ አንገልጸው የኛ ክብር መስጠት በጣም ደካማ ስለሆነ ከእኛ በላይ እግዚአብሔር አክብሯታል፣ ወዷታል፣ መንፈስ ቅዱስን አሳድሮባታል። ስለዚህ ቀጥታ ሰዎቹ እየተጣሉ ያሉት ከመንፈስ ቅዱስ ጋር ነው።